ሰላም፣ ጤና ይስጥልኝ። እንደምን አላችሁ ውድ የልግዳ ቤተሰቦች? በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ መረጃ ደግሞ ተደራሽ እንዲሆን ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ዛሬ ወደ ሀገራችን እግር ኳስ መለስ ብዬ የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ ማጣሪያ ጨዋታ መጋቢት 15 በላርቢ ዛውሊ ስቴዲየም ሞሮኮ ማለት ነው ከግብፅ ብሔራዊ ቡድን ጋር እንዲሁም ደግሞ መጋቢት 15 ቀን 2017 ዓ ም ከአልጂዳድ ስቴዲየም ሞሮኮ ከጅቡቲ ጋር አምስተኛ እና ስድስተኛ ጨዋታውን እንግዲህ የሚያደርግ ይሆናል ማለት ነው። ስለሆነም እንግዲህ በቅርቡ የብሔራዊ ቡድን ዋና አሰልጣኝ የሆኑት መሳይ ተፈሪ ለ24 ተጫዋቾች ጥሪ አድርገው ልምምድ በተለያዩ ስቴዲየሞች ሲያደርጉ ቆይተዋል ማለት ነው። ከነዚህም በተለይም ሀያ አራት ተጫዋቾች መካከል በጉዳት ምክንያት ለረጅም ጊዜ ከብሔራዊ ቡድን ተገሎ የነበረው አቡበከር ናስር አሁን ወደ ስብስቡ ተመልሶ እንግዲህ በተለይም በብሔራዊ ቡድኑ ስንመለከት የነበረውን የአጥቂ ችግር በተወሰነ መልኩም ቢሆን ይቀርፋል ተብሎ ይታሰባል ማለት ነው። በተለይ እንግዲህ አቡበከር ናስርን የግር ኳስ ህይወት ደግሞ በዚሁ አያይዘን ስናነሳ አቡበከር ናስር እንግዲህ የካቲት 23 ቀን 20 በአዲስ አበባ ኢትዮጵያ እንደተወለደ ይነገራል ማለት ነው። ከዛም በኋላ እንግዲህ በ ፕሮፌሽናል እግር ኳሱ በማሜሎስ ዲሳንዶስ አሁን ደግሞ በውሰት በፕሪሚየር እግር ኳስ ሊግ ለሱፐር ስፖርት ዩናይትድ እንዲሁም ደግሞ ለኢትዮጵያ ብሔራዊ ቡድን የፊት መስመር ተጫዋች በመሆን እንግዲህ ኢትዮጵያዊ ፕሮፌሽናል የሆነ እግር ኳስ ተጫዋች ነው ማለት ነው። አቡበከር እንግዲህ በ2016 ማለት ነው እንደ አውሮፓውያን አቆጣጠር እንዲሁም ደግሞ በኢትዮጵያውያን አቆጣጠር 2009 የመጀመሪያ ክለቡን ሐረር ከተማ ለቆ በቋሚነት ኢትዮጵያ ቡናን እንደተቀላቀለ ይነገራል ማለት ነው። መጀመሪያ ኢትዮጵያ ቡናን ሲቀላቀል ቢ ቡድን ጋር ተጫውቶ በፍጥነት በዛው ዓመት ማለት ነው ወደ ከፍተኛ ቡድን ወይም ደግሞ ዋናው ቡድን ማደግ እንደቻለና በሁለት ሺህ ሃያ ከኢትዮጵያ ቡና ጋር እስከ 2025 ድረስ በክለቡ የሚያቀየውን ኮንትራትም መፈራረም እንደቻለ ነው መረጃዎች የሚያመለክቱት ማለት ነው። በ2021 የካይዘር ቺፍስ እና ማሜሎዲ ሳንዳውንስ የዲኤስቲቪ ፕሪሚየር ሺፕ ኢትዮጵያውን ድንቀወቅና ስል እንግዲህ ፍለጋ አጠናቅረው ወደ ሀገራችን መጡ። ከዛም በኋላ ተጫዋቹ እንግዲህ ማሜሎዲ ሳንዳውስ የደቡብ አፍሪካውን ማሜሎዲ ሳንዳውስ እንደተቀላቀለ ይነገራል ማለት ነው። እሱን ከመቀላቀሉ በፊትም እንግዲህ አቡበከር ናስርን ለማስፈረም በርካታ የአልጄሪያና የግብፅ ክለቦች እንዲሁም የታንዛኒያ ክለቦች ሲፈልጉት እንደነበረም አይዘነጋም ማለት ነው። መጨረሻውም የደቡብ አፍሪካው ሀያል ክለብ የማሜሎዲ ሳንዳውስ ሆኖ እዛ መፈረም ቻለ። ከዛም በኋላ በዛው ከፈረመም በኋላ እንግዲህ በተሰለፈባቸው ጨዋታዎች ጥሩ እንቅስቃሴ ማድረግ ቢችልም ከፍተኛ የሆነ ጉዳት አጋጥሞት ለረጅም ሰዓት ከሜዳ ራቀብ ከዛም በኋላ ከጉዳቱ አገግሞ ወደ ጨዋታ ቢመለስም ዳግም ጉዳት አስተናግዶ ለረጅም ሳምንታት ከሜዳ የራቀበትን ሁኔታ እንመለከታለን ማለት ነው። ከዛም በኋላ በውሰት ወደ ሱፐር ስፖርት ዩናይትድ እንግዲህ ተዘዋውሮ። እዛ ክለብ እንደሚገኝም መረጃዎች ያሳያሉ ማለት ነው። ከዛም በኋላ ምንም ጨዋታ እንኳ ሳያደርግ ማለት ይቻላል ማለት ነው በአሰልጣኝ መሳይ ተፈሪ እንግዲህ ጥሪ ተደርጉለት ወደ ብሔራዊ ቡድን ተመልሱ ከብሔራዊ ቡድኑ ጋር በሀገር ውስጥ ልምምድ ሲሰራ ቆይቷል ማለት ነው። እንግዲህ የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ ማጣሪያ ከግብፅና እንዲሁም ደግሞ ከጅቡቲ ጋር ለሚያደርጋቸው ወሳኝ ጨዋታዎች ወደ ሞሮኮ ከማቅናቱ በፊት ማለት ነው አስቀድሞ የሀገር ቤት የመጨረሻ ልምምዱን ዛሬ ረፋድ ላይ በባንክ ሜዳ እንደሰራ መረጃዎች ይጠቁማሉ ማለት ነው። እንግዲህ ብሔራዊ ቡድናችን ዛሬ ለሊት ወደ ሞሮኮ የሚያመራ ሲሆን አርብ እንግዲህ ካዛብላንካ ላይ ከግብፅ፣ ሰኞ ደግሞ አልጂዲዳ ላይ ከጅቡቲ ጋር ጨዋታውን የሚያደርግ ይሆናል ማለት ነው እንግዲህ የኢትዮጵያ ብሔራዊ ቡድን መልካም ውጤት እንዲገጥመው እየተመኘን በተለይም እንግዲህ መቶ ሀያ ሚሊዮን ዘብ ያላት ሀገራችን እንዲሁም ደግሞ በአፍሪካ መድረክ ማለት ይቻላል ማለቱ ከነይድነቃቸው ከነ መንግስቱ እስከ ሰውነት ቢሻው እስከ አዳነ ግርማ እስከ ሰላዲን ሰይድ ከዛም በመቀጠል ደግሞ እስከ ነውበቷ አባት የነበረው በአፍሪካ ዋንጫ የነበረው ተሳትፎ፣ ከዛ በኋላ ግን የተሻለ ውጤት እንኳ በአፍሪካ ዋንጫ ማስመዝገብ አግጦን፣ እንዲሁም ደግሞ የተሰደደ ብሔራዊ ቡድን በመገንባት ስቴዲየም በመለመን እንግዲህ ከሀገር ተሰደነ ጨዋታዎችን እያደረግን እንገኛለን ማለት ነው። እስከ መቼ ነው በዚህ ሁኔታ እንቀጥለው የሚለው ያው ምንም የተረጋገጠ መልስ ባይኖርም እንግዲህ ግዴታ ከሀገር ወጠን መጫወት ካለብንም እየተጫወትን እንገኛለን ማለት ነው። እንግዲህ የብሔራዊ ቡድናችን ሁለት ወሳኝ የዓለም ዋንጫ ማጣሪያ ጨዋታዎቹን ከተንቃራዋ ግብፅና ከትንሿ ጅቡቲ ጋር የሚያደርግ ይሆናል ማለት ነው። በጨዋታውስ እንግዲህ ምን አይነት ውጤት ያስመዘግባል የሚለውን አብረን በጋራ የምናየው ይሆናል ማለት ነው። ሌላኛው እንግዲህ ከሱ ጋር ልናነሳው የምንችለው በተለይም በሀገራችን በየክልሎች ሊሆን ይችላል ማለት ነው። በርካታ ጅምራ እያሉ ስቴዲየሞች አሉ። ነገር ግን መጠናቀቅ አቅጧቸው፣ በዛ ላይ ደግሞ የፊፋን ስታንዳርድን ከማሟላት አቅጧቸው ልክ እንደ ሀውልት ቁመው የቀሩበትን ሁኔታ እየተመለከትን እንገኛለን ማለት ነው። እነዚህ ስቴዲየሞች እስከ መቼ ቆመው እንደቅርስ ይቆያሉ ሚለው ቆመው ይቀራሉ ሚለውን እንግዲህ መቼ ይፈታል፣ መቼ ተሰርተው አገልግሎት ይሰጣሉ፣ መቼስ የፊፋን ስታንዳርድ ያሟላሉ ሚለውን እንግዲህ አብረን የምናየው ይሆናል። ለማንኛውም እንግዲህ ብሔራዊ ቡድናችን የተሻለ ውጤትና ጥሩ ውጤት እንዲያስመዘግብ ምኞታችን ነው